ወላሂ በጣም ያማል። እንግዲህ አዚዛ እንደሰማችኋት እቺ በክስሉ ያያችኋት እህታችን አንድ ሆስፒታል ውስጥ አስራ አምስት ዓመት ሞላት። ቤተሰቦቿ ይታወቁ ማንንም አታቅም። እንግዲህ ማንም የሚያውቃት ሰው የለም። ሆስፒታሎቹ የሆስፒታሎቹ ኢዳራዎች ቤተሰቦቿን አፋልጉልንና እኛ ሁሉ ነገሯን ችለን አገሯ እናስገባታለን እያሉ ነው። አዚዛ ደግሞ ሸርሸር አድርጋችች ልጅ ቤተሰቦቿን አፋልጉኝ እያለች ነው። አስባችሁታል? አንድ ሆስፒታል ውስጥ አንዲት ልጅ አስራ አምስት ዓመት ሆስፒታል ውስጥ ናት ማለት ነው። ሱብሃነላህ። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ወደ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነው እያላችሁ በሰላማችሁ ብዙ ተተረፈ ይበለን። ወደ ቤተሰቦች የምወዳችሁ፣ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። እንግዲህ ወደ ቤተሰቦች ቪዲዮን ከመግቢያው አይታችሁታል ማለት ነው። አንዲት እህታችን ያው እንግዲህ አረብ አገር መጥታ ያው እንግዲህ አይታወቅም አዚዛ ምንም የማውቀው ነገር የለም ብቻ ቤተሰቦቿን አፋልጉ፣ ሼር ሼር አድርጋችሁ ምክንያቱም እኔም የማውቀው ነገር የለም ብላለች። እንግዲህ በሆነ ምክንያት ታማ ሆስፒታል ገብታ ጠያቂ የላት። ምን ትሆን ምን ቅጥማት በምን ምክንያት ሆስፒታል ትግባ ምን አይነት ይሁን በሽታዋ፣ እንዴት ገባች እንዴት መጣች ከሀገሯ ከወጣች ስንት አመት ሁለት የሚለውን ነገር በፍጹም የሚታወቅ አይደለም ማለት ነው ስለዚህ አዚዛ ሼር አድርጋችሁ ቤተሰቦቿ እንዲገኙ አድርጉ። ቤተሰቦቿ ከተገኙ የሆስፒታሉ የዳራዎች ከእኛ ጋር አስራ አምስት አመት ቆየች፣ እኛ ሁሉ ነገሯ እንችለን፣ ሀገሯ እንሸኛታለን፣ ብቻ ቤተሰቦቿን አፋልጉን ብለዋል ብላለች ማለት ነው። በጣም ነው የሚያሳዝነው። ሀቂቃ አንጀት የበላችን ሱብሃንላህ እኛ ከሀገራችን ስንወጣ ያልፍልናል፣ ቤተሰቦቻችን ለውጣለን፣ ራሳችን እንለወጣለን ብለን እንወጣለን። ግን እናንዳን ከስንት ስንቶቻችን ምን ሚሳካለን፣ ስንት ደግሞ የማይሳካላቸው እንደዚህ በየሆስፒታሉ በየቦታው የወደቁ ማንም የማያውቃቸው ቤተሰብም የረሳቸው ስንቶች አሉ። እቺ ልጅ እንግዲህ ቤተሰቦቿ ይህን ያፋልገው አፋልገው ሞታለች ብለው ረስተዋት ይሆናል፣ ወይ ደግሞ አይታወቅም እንግዲህ ሞታለች ተብሎ እንትን ይላል። አስራ አምስት ዓመት አንድ ሰው ከጠፋ እንዴት በሞታለች ተብሎ ታሰበች? በፍጹም ማለት ነው። እንግዲህ ተስፋ የማትቆርጥ እናት ምናልባት ከጠበቀች እንጂ ቤተሰብ ለአስራ አምስት ዓመት ከጠፋችሁ ሞታችኋል ብሎ ነው ተስፋ የሚቆርጠው ማለት ነው። እና እህታችን እንግዲህ ለአስራ አምስት ዓመት ሆስፒታል ውስጥ ሱብሃን አላ በጣም በጣም በጣም ከባድ ነው። ወላሂ ሀቂቃው ማለት ነው። ይህንን ስደት ያረብ ያስቀራልን ሲባልም ደግሞ እኛ መተን እንደተቀየር ነው እኛ መተን ያየነውን ሌሎችም ይዩ እንላለን ማለት ነው። ግን አንዳንዶች ደግሞ አንዳንድ እህቶች የሚያጋጥማቸው ነገር ሀቂቃ በጣም ልብ ይሰብራል። ሱብሃናላ እና ብዙዎቻችን እንግዲህ እየሰራን እያገኘንም በቃ ብዙ ነገር ተቀየረንም በቃ ስደትንም እናማርራለን ማለት ነው። ሁላችንም እኩል ስደት ነው እንላለን። አንዳንዶች ደግሞ እየተዝናኑ ፈታ እያሉ እየወጡ እየገቡ እንደ ሀገራቸው እየተንቀሳቀሱ እነሱም ተሰደድን ይላሉ። ይህኛ ቤቶችም ደግሞ መካከለኞቹ እኛም ተሰደድን እንላለን ማለት ነው። ሌሎች ደግሞ በሆስፒታል ላይ ቤተሰቦቻቸውን አያውቁ ቤተሰቦቻቸው ያሉበትን የማያውቁ በጣም ልክ እንደዚች እህታችን ማንም የማይጠይቃቸው ማንም የማያውቃቸው ለረጅም ዓመታት ሆስፒታል የሚያሳልፉ አሉ ማለት ነው። እነሱም ልክ እንደኛ ስደት ሁላችንም ስደት እንላለን ማለት ነው። በጣም ነው የሚያሳዝነው፣ ሀቂቃ ማለት ነው እና በጣም ነው ልቤን የነካችን እችኔታችን እንግዲህ፣ አላህ ስብሐነ ወተዓላ ቤተሰቦቿን አገናኝቷት ከቤተሰቦቿ እንድትገናኝ ዱ ምኞቴ ነው። ቤተሰብ እንግዲህ በቻላችሁ አቅም ፈትዋን ሽርሽር አድርጋችሁ ሁላችሁም በየቤታችሁ ስሩበት። ቪዲዮ በተሰራጨ ቁጥር ተደራሽነቱ አሁን እንደ ድሮ አይደለም። በጣም ብዙ ሰዎች ኢትዮጵያ ውስጥ ራሱ ሶሻል ሚዲያ ይጠቀማሉ እና ቢያንስ ቤተሰቦቿ ባይጠቀሙ፣ ዘመዶቿ፣ ጎረቤቶቿ ብቻ የሆነ የሚያውቃ ሰው ሊኖር ይችላል እና ቤተሰቦቿ በዛ አጋጣሚ ሊገኝ ይችላል ሁላችንም ቪዲዮ ሼር እናደርገው ፈትዋን ሼር ሼር እናደርገው። ሁላችንም ቪዲዮ ብንሰራበት በትርካ መርኬ ወሬ ኬሌ ተጋቡ እቴሌ ተፋቱ የሚለው ነገር ብዙ አድርጉላል። ለእነዛም አይነት ነገር ጊዜ እንሰጣለን። ለእንደዚህ አይነት ምስኪኖቶች ግን ቤተሰቦቻቸውን እንዲያገኙ ከቤተሰቦቻቸው እንዲገናኙ የቻለውን ያህል እናደርገው ማለት ነው። ቢያንስ ቢያንስ እንኳን ቪዲዮ በማሰራጨት ሼር በማድረግ እንተባበር ከእህታችን ጎን እንሆን። እህታችን አዋጥታችሁ አስገባት አልተባለም። የሐኪም ቤቶቹ ዳራዎች እንችላለን ብለዋል ግን ቤተሰቦቿን አፋልጎን እነሱ እንኳን ሰብዓዊነት ተሰምቷቸው አዝነውላት በጣም ስላሳዘነቻቸው ቤተሰቦቿን አፋልጎን እኛ እናስገባት ያለን ወደ ሀገራቸው ብለዋል ማለት ነው። እና ቤተሰብ ሁላችሁም የዚችን አያታችን ፈቶ በመነጠፍ ሼር በማድረግ ምናልባት ቤተሰቦቿ፣ ዘመዶቿ፣ የሚያውቋት ሰዎች ሊኖሩ ይችላሉ ማለት ነው። ሀገራችን ታውቃላችሁ በጣም የሩቅ ሰዎች ይተዋወቃሉ። አብራቸው የተማራችሁ፣ አብራቸው ያደጋችሁ፣ አብራቸው ተሰደዳችሁ ሊሆን ይችላል። ብቻ በሆነ ቦታ ቤተሰቦቿ ሊገኙ ይችላሉ ማለት ነው። ሁላችሁም ሼር በማድረግ ሁላችንም ሼር በማድረግ የአጥሟችን የድርሻችን እንወጣ ማለት ነው። ዛሬ እኛ ያለበትን ማየት የለብንም። ነገ እኛ ምን እንደሚገጥመን ነገ እኛ የት እንደምንወጥ መውደቃችን እኛም ነገ አናውቅም ማለት ነው። እህታችንን አላህ ካለችበት ሁኔታ ያወጣት፣ ከቤተሰቦቿ ያገናኛት። ቤተሰቦች እንግዲህ ሁላችንም ከጎኗ ልንቆም የሚገባ ይገባ ሰው ሰው አድርጉላቸዋለው እያላችሁ በሰላማችሁ እስካሁን በንስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።